ሞገስ ይሆናል። እሺ ምን አለ ይህ ህዝብ በግብፃውያን ዘንድ የመወደድን ጸጋ እንዲያገኙ ስለማደርግ በምትወጣበት ጊዜ በባዶ እጅ ምን አደርጋለሁ? ዛሬ ስትመለስ ባዶ እጅን ሳይሆን ሞገስ ይዘህ ትሄዳለህ። ዛሬ ስትመለስ ባዶ እጅን ሳይሆን ሞገስ ይዘህ ትሄዳለህ። ዛሬ ስትመለስ ባዶ እጅ ሳይሆን እራን ከፍለህ ትወጣለህ። በና የኔ ነው የሚል አንድ ጀግና ምን አይነት ይበለኝባት? ይሄ ነው የሚፈልገው። ይሄ ዘጸአት ማለት የቃሉ ትርጉም መውጣት ነው። አይ ወጣይ ብሎ በቃ ዘጸአት ማለት የቃሉ ትርጉም ምንድን ነው? እባክህ በዛ ቦታ ላይ ምን ትሰራለህ? በዛ በማይሆን ቦታ በማይመች ስፍራ በተሰደብክበት ስፍራ ባለቀስክበት ስፍራ አንገት በደፋበት ስፍራ ሰዎች በተቹ ስፍራ ሰዎች ባወሩበት ስፍራ በአምናው ስፍራ በ2017 ስፍራ በ2016 ስፍራ በ2015 ስፍራ ሰዎች ተሰብስቦ በሰደቡት ሰዎች ተፈዝበ በአወር ስላንቺ በተማከሩት እቺ ምንድናት ባሉት ስፍራ ዛሬ ምን ትሰራለ? ለአንድ ሰው በኢየሱስም ተጻፈሮለታል። ወይኔ ለኔ ሁን የሚል አንድ ጀግና ጁር ተፈርዶ ምን ይበለባት

ዘጠኝ ድንቅ ድንቅ ታምር አስረኛ ሞተ በኩር፣ አለሰንጥቆ መናን አፍልቆ ውሃን ለግድግዳ አካፍሎ ፈረስና ፈረሰኞችን አስምጦ እነ ማርያምን ከረቦ አስይዞ ያመጣበት ምክንያት ሙሴን ሰምቶ እግዚአብሔር እነዚህ ሕዝብ አወጣለሁ ሲል በመሳሪያ አይደለም፣ በክላሽ አይደለም። እሰጣቸዋለሁ ያለው የታሸገ ብር ሳይሆን ሞገስ ነው ያላቸው። አንተንም የሚያወጣ የኔ ዘይት የኔ በርበሬ የኔ ሽሮ ሳይሆን ይሄኛውን የእግዚአብሔርን ቃል በጥሬ ስትቀበል ዛሬ በሰደቦ ስፍራ በኢየሱስ ስታይል ነገር ትወጣለ። በእናትህ አንሾምም ባሉ ቢሮ ቢሮ ላይ ደብዳቤ ይጻፍላል። አልቀበልም በተባለበት ስፍራ ቆመ ስትናገር፣ የአንደበትሽ ቃል በጠላተ ምንደር የክርክር መስፊያ ይሆናል። ርዕሰ ነቢ ሙሴን የላከው ዘጠኝ ድንቅ ታምር አስረኛ ሞተ በኩር አለሰንጥቋል፣ መናን አካፍሏል። መና ማለት የቃሉ ትርጉም ምንም ምን ምንም ምን እንዲጣፍጥ አድርጎ ያለ ቅመም ያለ ሽንኩርት ያለ ዘይት ያለ በርበሬ ይበሉቷቸዋል። ያ ብቻ አይደለም፣ እንደ ስጋ አማረን ብሎ ሙሴን ሲጠይቁ ለባራይት አይደለም ያላቸው፣ ለአንድ ወር ነው ያላቸው። ኩበት ባል የለበት፣ ከብት ባል የለበት፣ በግ ባል የለበት፣ ላም ባል የለበት፣ በባዶ ስፍራ እኔ እግዚአብሔር ነኝ። የልጆችን አምሮት ምትወጣው፣ የልጆችን አምሮት ምትወጣው፣ አንድ ቀን አብልቼ አይደለም፣ አንድ ወር ነው ያለው። ዛሬ እነግራለሁ፣ ይሄ ዓመት የምትራብበት ሳይሆን የምትጠግብበት አንተ የምትበርድበት ዓመት የምትሞቅበት ዓመት ነው። በጣም የቀረበኝ ነገአን ወለአንድ ቀን ሲሉ እኔ አምላክ ነኝ አለ እኔ አምላክ ነኝ አለ። ከብት ባሌለበት እንኳን ከብት ኩበት ባሌለበት በዝምድረ በዳ ለአንድ ወራ በላቸው። ይህን እያደረገ ሙሴና እግዚአብሔር ሲያወሩ ለዚህ ግብጽ እግዚአብሔር ቃል የገባው ሙሴ ሂድና በእስር ያለ ብር ሰጣለሁ፣ ቆርቆሮ ቀድጄ ወርቅ ሰጣለሁ፣ ቆርቆሮ ቀድጄ ለእናንተ በይ ሰጣለሁ አላለም። ለዚህ ህዝብ ሂድና እኔ እግዚአብሔር ነኝ፣ የምትወደዱበት ጸጋ፣ የምትወደዱበት ሞገስ እኔ ሰጣለሁ ብለ ተናገራቸዋለን። ታዲያ እኔ ምን ብዬ ልንገራቸዋለን? የምትወደዱበትን ሞገስ ይሰጣቸዋለሁ ብለ ነገር፣ የመወደድ ጸጋ። ታዲያ ከግብፅ ስጥ ያወጣል፣ ከፈርዖን ቤት ያሸሻል። ያሸሻልልን? አዎ፣ ማሸሽ ብቻ ሳይሆን፣ ባዶ ሳይሆን፣ ባዶ ሳይሆን አለ። እንኳን ባዶ ሳይሆናል ትናንት ነው የጠበጠብክበት፣ ትናንት ያለቀስክበት፣ ራምሴና ጋምሴ የሚባል የማምለክ የአጠር የጻረክበት፣ እነ ፊቶን የገነባህበት፣ በላብህ ሳይሆን በደም ጭምር የሠራህበት፣ ደመወዙ ጭምር ተከፎ ነው የምትወጣዋለ። ዛሬ ነግራለሁ። የቅድመ አያት ከእናንተ ቤተሰብ የተበላብህ ዘመን፣ ከምትቁ ኩቧ ነጎቢያ የበላብህ ዘመን ዛሬ አሜን ስትል በመወስኩ ይመለሳል። የገረመህን ቃል ነው። አሜን በል። ከዚህም በኋላ ዝም ብዬ አልመለለስም፣ አንተ አልመላለስም። አሜን። ከዚህም በኋላ ዝም ብዬ አልዞርም። አሜን በል አንተ። በጣም የገረመህ ነገር አሜን በል እባክህ። አንተ ትላንት እዛህ ጋር የነበረ አሸር ነበረ፣ ዝም ብሎ የተቀመጠ ያ እስጢፋኖስ፣ ማንም የማያወራው በእነ ጴጥሮስ ሰዓት ላይ ናና ብሎ ጠሩ። ሰባት ሰው መረጡና አስተኙ። የጴጥሮስ እጅ የኢየሱስ እጅ ነው። በቤተ ክርስቲያን አለት አደረጋለሁ። በአንተ እኔ ቤተ ክርስቲያን እሰራለሁ። ያ ጠብና በመኮስ ያወራ ነበር ይላል። ከዚህም በኋላ ማንም ባደረጅ ዝም ብሎ ማንንም የሚነካ አይደለም። ከዚህም በኋላ ስታወራ ትደመጣለህ፣ ስትናገር ትሰማለህ፣ ነገስታት ፊት ትቆማለህ። ረሰ ነብይ ሙሴ ልኮ እግዚአብሔር እንደዚህ አላቸው። እንደኔና እንዳንተ ሌላ ወሬ አላወራም። የኔላ በገዛ ቁጥር ገንዘብ ይገኛል አላለም። ይህንን ዘይት በወሰድ ቁጥር ብለን አላለም። እግዚአብሔር እኔ ለዚህ ህዝብ አለ ዛሬ ሞገስን አለው ስል የገረመኝ ነገር ጆሽዋ ልጆች እኮ ሰዎቹ የኖሩት አንድ ወር አደለም እኮ አንድ ሳምንት አደለም እኮ አንድ አመት አደለም፣ አራት መቶ ሰላሳ ዓመት የቆዩ ሰዎች። አራት መቶ ሰላሳ ዓመት ከዘርመን ዘራቸው ባሪያ ሆነ፣ የቀሩ አንድም ሰው ወደ ውጭ አልወጣም። እንደዚህ አላቸው፣ እናንተን ከፈርዖን እጅ ሳወጣ በጦር መሳሪያ አደለም፣ በጥይት አደለም፣ ብርጋዴር ጄኔራል ልኪ አደለም። እናንተን ሳወጣ ሞገስ የሚ ነገር ማንም የማያገኘው ለማንም የማይሰጥ ለልጆች ደብቄ ያስቀመጥኩት ለልጆች ሸፍኜ ያስቀመጥኩት በጠላት ፊት ላይ ቆማቸው ስትናገር የምትለመጡበት የምትለመዱበት እኔ ያንን ሞገስ ሰጣችኋለሁ አለ። ሙሴ ሄደና እንደዚህ አለ፣ የቆያችሁት አራት መቶ ሰላሳ ዓመት ለእናንተ ገንዘብ አላከም። በውስጤ ቃል ሰጥቷል። ያም ቃል እንደዚህ የሚል ነው፣ በጠላታቻችሁ ቢድ እኔ ሞገስ ሆናችኋለሁ። ሞገስ ማለት የአፍንጫ መርዘም አይደለም። ሞገስ ማለት ዲፕል አይደለም። ሞገስ ማለት ዘር አይደለም። ሞገስ ማለት አካውንቱ ላይ የተቀመጠ ገንዘብ አይደለም። ሞገስ ማለት ያደረከው ጫማ አይደለም። ሞገስ አይደለም፣ የለበስከው ሸሚዝ አይደለም። ሞገስ ማለት ቦርጫ አይደለም። ሞገስ ማለት ራሱ ጸጋ ነው። ሞገስ ማለት ራሱ መንፈስ ነው። አንተ ቡዳ አለ ሲባል ታምናለም፣ ሞገስ አለ ሲባል እንዴት አታምንም? ተስፋ ልነበረው

የሚወድ ብቻ ይዘምርልኝ። ሌላ ሰው ሞገሱ ማይፈልግ ሰው ወደ ቤት ሌላ የምሰጥ ነገር የለውም። እግዚአብሔር ለሕዝቡ ገንዘብ ሰጠ አይልም። እግዚአብሔር ለሕዝቡ መኪና ሰጠ አይልም። እግዚአብሔር ለሕዝቡ ሞገስ ሰጠ አለ። እኔም የእግዚአብሔር አያፍረኝ ዛሬ የምሰጥ ሞገስ አለመየበር። ስለዚህ እንደዚህ በልልኝ ኢየሱስ ዋና፣ ኢየሱስ ዋና

ሙሴ ዝም ብሎ ነብይ አይደለም እኮ አምስት መቶ ሰባ ጊዜ ቃል በቃል ከእግዚአብሔር ጋር ያወራ ጃይንት ነብይ ነው። እግዚአብሔር መጥቶና አንድ ቃል ለሙሴ ሲያወራው የነገረው ነገር በጣም ይገርማል። አራት መቶ 30 ዓመት ራምሴና ጋምሴ እነፊቶንን ሲሰሩ የማምለኪያ አጥርን ሲሰሩ የነበሩ የገነቡ የነበሩ ከቅምቅም አያታቸው እዛው ተቀብሮ እዛው የተቀመጠው አንዳንዴ እኮ ፈርዖን ለመኑት እንደዚህ ብሎ ባክ እንዝናና ቢሉ ከፊቴ እንዳጠፉ እዛ ጋር ሆኖ አለ ውሻ እንኳን ቼካ ያረጋቸው እንኳን የመውጣት ሻንስ የላቸው። አንተ ምን ትነካ አምሮብህ መታልኩ ቁርስ በልተህ መታልኩ ክብር አይቶ መታልኩ ኢየሱስ ዋጋ ከፍሎልሃል። ወርቆ አንተን ነህ አንስቷል። በጸጋው አንተን አልብሷል። ያቁቱን ተዘቅለው ዘጋ ለምሳል ብሷል። ዛሬ እኔ እነግርሃለሁ፣ ዘጻት የቃሉ ትርጉ መውጣት ነው። ትላንት ከሸተተ ስፍራ፣ ትላንት ከመረረሽ ስፍራ፣ ትላንት ካቃተ ስፍራ፣ ትላንት ካሰገረ ስፍራ ሞገስ ትለብሳለህ በኢየሱስ ስም። ስትወጣ ባዶ ሳይሆን ይዘህ ትወጣለህ።

ሜ ስማ ልንገርህ፣ አሜን በል። በእናትህ በክብር ሞታ ትቆማለህ። በማርተኞች ፊት ቆመህ ትናገራለህ። ስትሰብክ አንድ መቴ ይሰማል። ስትሰብክ ኢየሱስ ከአንተ ላይ ይጣፍጣል። የምታወራው ነገር ማርማረት ይጀምራል። እውነት እጠለጣለን። አንተ ልንገርህ፣ እናቴ ልንገርህ፣ ወዳጄ ልንገርህ፣ የተከበርክ የእግዚአብሔር ቤተሰብ ልንገርህ። ሰዎች እኮ የቆዩት አንድ ወር አይደለም። ሰዎቹ የቆዩት አንድ አመት አይደለም። ሰዎቹ እኮ የቆዩት 47 ሳምንት አይደለም። 430 አመት ነው ከዘርመን ዘራቸው አንድ ሰው አልወጣም። ለዚህ ህዝብ ሂድና ትንቢት ተናገር ሲል እኔ እግዚአብሔር በእናንተ ፊት በጠላቶች ፊት እኔ መጎስ ሆናለሁ። እቺ ብቻ ምን ልበል ሄደ ሞገስ ሆናቸዋለሁ በል ከዛስ ሞገስ ሆናቸዋለሁ ብዬል ዝም ልበልስን እኔ ሞገስ ከንኩ በኋላ ቅድም ባዶ ናቸው። ትላንትና ምንም የላችሁ። አሁን ምን ትሆናላችሁ? ስትመለሱ ባዶ ሳይሆን ይዛችሁ ትወጣላችሁ። ምንድነው ይዘን የምንወጣው? ደሞዛችን ጭቃ ነው። ደሞዛችን ማምኳት ነው። አሁን ስ ጭቃ አይደለም። አንዳንድ ግብጻዊ ይሄዳችሁ፣ አንዳንድ እስራኤላዊ፣ አንዳንድ ግብጽ ሄደው ምን ይጠይቃል? ወርቅ ይጠይቃችሁ፣ የአንገት ይጠይቃል፣ የእጅ ይጠይቃቸው። እንዴት ይሰጠዋል? የሚያሰጥ ሞገስ ልክ አለ። ዛሬ የተመዘበዘባችሁን ነገር የተወሰደባችሁን ነገር ሁን ጥያቄ የልጆቻችሁን ጥያቄ የአገልግሎታችሁን ጥያቄ ከእጃችሁን የወጣውን ነገር ዛሬ የእግዚአብሔር ሞገስ ያልፋል። በኢየሱስ መቀበል ትጀምርያለች። ዘፍጥረት መጽሐፍ ላይ ስታነብ ኖኅ አለ በእግዚአብሔር ሞገስ አገኘና ከጥፋት ዳነ ይላል። ዮሴፍ በፊት ፓራፊት ሞገስ አገኘና ከፍ አለ ይላል። አስቴር በንጉሱ ፊት ሞገስ አገኘችና ወደ ክብር መጣች ይላል። ሂሮት በቦዔዝ ፊት ሞገስ አገኘችና ዋና ውስጥ ገባች ይላል። ከዳነ አንተን የሚያድን ገንዘብ ሳይሆን አንተን የሚፈውስ ገንዘብ ሳይሆን የእግዚአብሔር ሞገስ ይባላል። ኖ እንደዚህ አለ በእግዚአብሔር ፊት ሞገስ አገኘ ከጥፋት ዳነ ይላል። ከዮሴፍ በፊት ይፋራ ፊት ሞገስ አገኘና ከፍ ከፍ አለ ይላል። አስቴር በእግዚአብሔር ፊት ሞገስ አገኘችና ንጉሱ ወደዳት ይላል። አንተ ሂሩት በእግዚአብሔር ፊት ሞገስ ስታገኝ ራሱ ቦዔዝ ላግባሽ አለ። ዛሬ እኔ ነግርሃለሁ ያንቺ መልክ አይደለም ያቺን ልብስ አይደለም። ይሄ መጎስ ዛሬ የተዘጋው እንደዚህ ታፍትልሻል። ዛሬ አሜን ስትይ በኢየሱስ ስም ዘራነም የተከለከለሽ በእጅ ይገባል። ዛሬ አሜን ስትል በሰው ቢት አንገት በእጅ

አንተ በርም የሚገርመው እኮ ዘፍጥረት መጽሐፍ ላይ ስታነብ ኖ በእግዚአብሔር ፊት ሞገስ አገኘ ከጥፋት ውሃም ዳነ ይላል። በፊት ፋራ ፊት ቆሞ ዮሴፍ በቤቱ ትንሽ ሆኖ ያየው ህልም ከፍ አረገው ይላል። በጣም እኮ የሚገርመው ነገር አስቴር አለ ከሴቶች ፊት ላይ በሀጌ ሳይሆን በንጉሱ ተመረጠች ይላል። በጣም የገረመኝ ሂሩት ይሄን የሚያክል ጭቃ ውስጥ ገብታ በማያምር ቦታ ላይ ቁጭ ብላ ጸጉሯን ለሶስት አካፍላ ዋናው ሰውዬ ሲመጣ አገባችሁ ይላል። ያን የሰጣት ጭቃ ውስጥ ሞገስ ከሰዎች ፊት ከተቀቡ ሊፕስቲክ፣ ቻፕስቲክ፣ የድሪክ ሽቶ ከተቀቡ ሎሚ ያልተቀበችውን አስቴርን በልጉሱ ያስወደዳት የሰው መልክ ሳፈር የእግዚአብሔር ሞገስ ይባላል። መቶ ሰላሳ ዓመት ገምቶ ሸቶ የተቀመጡ ራምሴና ጋምሴ የሚባል የማምለኪያ አጸድ እነፊትሆንን በላባቸው ሳይሆን በደማቸው ጭምር ጡብ ቢጠመጠጡ ማንም ከነሱ ፊት ማንም ማያወራቸውን ሰዎችን እግዚአብሔር ለማውጣት ሲፈልግ ርዕሰ ነቢይ ሙሴን እኮ የታሰረ ብር አይደለም የላከው። ብርጋዴር ጄኔራል ከነታርክ ታሪክ አይደለም የላኮ። አንዴት ቃል ብቻ ነው የላኮ። እንደዚህ በላቸው አለ። ባፈራችሁበት ስፍራ ትላንት በበላችሁ ጉልበታችሁን በመዘበዛችሁ እናንተን ባስለቀሱ የእናንተን ነገር በአቋሙ በነሱ ፊት እኔ እግዚአብሔር ሞገስ ናቸዋለሁ ብለህ ንገር አለ። ከገንዘብ ሞገስ ይቀድማል፣ እስኪ ከዘር ሞገስ ይቀድማል እባክህ፣ ከስልጣን ሞገስ ይቀድማል እባክህ፣ ከስብከት በፊት ሞገስ ይቀድማል እባክህ፣ ከዝማሬ በፊት ሞገስ ይቀድማል እባክህ። ዝማሬን የሚያጣፍጥ የእግዚአብሔር ሞገስ ነው። ስብከትን የሚያጣፍጥ የእግዚአብሔር ሞገስ ነው። ስልጣንን የሚያከብር የእግዚአብሔር ሞገስ ነው። አራት መቶ ሰላሳ ዓመት የቆዩ ሰዎች አሉ። በጣም የገረመኝ ነገር አንድም ቀን የማይዝናኑ በላባቸው ስምርጡ ሚጠበጥቡ ሆኖ፣ እነዚህ ሰዎች ሄደ ንገራቸው አለ። ምንድን ነው ብዬ ልንገራቸው? አለ። ሄድና እንደዚህ በላቸው፣ እንደዚህ የሚል ቃል ስጣቸው። ምን የሚል ቃል? እኔ አሁን ምነግርህ ይሄ ቃል ምን ይጠቅማቸዋል? የቃዴስ በርኔን ሐሩርን ያሻግራል። አንተ የሲናን በረሃን ያሳልፋል። ፈረስና ፈረሰኞችን ያሰጥማል። ከዛ በኋላ መዝሙር ይፈጥራል አለ። አንተ ፈረስና ፈረሰኞች ከሰመጡ በኋላ ዝም አላሉ። መዝሙር ቀጥሏል። ከዚህ ዓመት በኋላ ከዚህ ወር በኋላ በአንተ ላይ ግንዛቤ ሳይሆን መዝሙር ይፈጠራል። አሜን። ዛሬ ልባርክ፣ መንገድህ በቅቤ ይታጠባል። በነገስታት ፊት ቆመ መውራት ይጀምራል። የማያከብሩ ሰዎች ማክበር ይጀምራሉ። የማይሰሙ ሰዎች አሁን መስማት ይጀምራሉ። የማይጨብጡ ሰዎች መጨበጥ ይጀምራሉ። አንተን የማይፈልጉ ሰዎች በባትሪ መፈለግ ይጀምራሉ። ደግመ ተለይዳል። የእግዚአብሔር ሞገስ ወርስኪ